ፓትሪያሪክ በርቶሎሜዎስ ቀዳማዊ ከርዕሰ ሊቀነ ጳጳሳት ሌዎ 14ተኛ ጋር በኒቂያ እንደሚገናኙ ገለጹ። ርዕሰ ሊቀነ ጳጳሳት ሌዎ 14ተኛ የክርስቲያኖቹ አንድነት ደጋፊ የቁስጢንጢንያው ፓትሪያርክ ብፁ ወቅዱስ በርቶሎሜዎስ ቀዳማዊን በቫቲካን ተቀብለዋቸዋል። ብጹ በርቶሎሜዎስ ቀዳማዊ ከርዕሰ ሊቀነ ጳጳሳት ሌዎ 14ተኛ ጋር በተገናኙበት ወቅት እንደተናገሩት በኦርቶዶክስና ና በካቶሊክ አብያተ ክርስቲያናት መካከል የቆየውን የነገረ መለኮት ውይይት ማሳደግ ግና ማጠናከር እንደሚፈልጉ እንዲሁም ለሰላምና ለአካባቢ ጥበቃ ያላቸውን ቁርጠኝነት ገልጸውላቸዋል። ብጹእ በቅዱስ በርቶሎሜዎስ ቀዳማዊ ከርዕሰ ሊቃነ ጳጳሳት ሌዎ 14ኛ ጋር ግንቦት 11 ቀን 2017 ዓ ም ጠዋት በቫቲካን ለመጀመሪያ ጊዜ በግል ሲገናኙ ስጦታዎችን ተለዋውጠው ለሰላምና ለአካባቢ ጥበቃ ባላቸው የጋራ ቁርጠኝነት ላይም ተወያይተዋል። በኒቂያ ጉባኤ 1700ኛ ዓመት መታሰቢያ ላይ እንደገና ለመገናኘት ፍላጎት እንዳላቸው ሲሆናቸው ብፁዕ ወቅዱስ በርቶሎሜዎስ ቀዳማዊ ገልጸዋል። በሁለቱ አብያተ ክርስቲያናት ማለትም በቁስጥንጥንያ ኦርቶዶክሳዊት ቤተ ክርስቲያንና በሮማ ካቶሊካዊት ቤተ ክርስቲያን መካከል ያለው ስነ መለኮታዊ ውይይት ተጠናክሮ እንዲቀጥል፣ ማህበራዊ ጥቅምን ለማስጠበቅና ሰላም ለማስከበር የሚደረጉ ድጋፎች ቀጣይነት እንዲኖራቸው ማድረግ አስፈላጊ እንደሆነ ተወያይተዋል።